የመኪናና ቤት ሻጮች ለስም ንብረት ዝውውር የታክስ ዳ ክሊራንስ ማስረጃ እንዲያቀርቡ የሚያስገድደው የአሰራር ስርዓት ተሻረ። ውድና የተከበራቸው አድማጮች፣ የአዲስ አበባ ከተማ ገቢዎች ቢሮ ከታክስ ባለዕዳዎች የመንግስት ታክስ በአግባቡ ለመሰብሰብ እንዲቻል ከስም ዝውውር በፊት የታክስ ዳ ክሊራንስ ማስረጃ ማቅረብ የሚያስገድድ የአሰራር ስርዓትን ከዚህ ቀደም መዘርጋቱ ይታወሳል። የግል ቤትና ኮድ ሁለት መኪና ጭምር በሽያጭ ወቅት የስም የስመ ንብረት ዝውውር ለማድረግ የታክስ ክሊራንስ ግዴታ ሆኖ ነበር። ማለትም ንብረቱን የሚሸጥ ሰው ቲን ወይም የታክስ መለያ ቁጥር ካለው በዛ ቲን መሰረት መንግስት በዕዳ እንደማይፈልገው ክሊራንስ ማምጣት ይጠበቅበት ነበር። በነበረው አሰራር ማንኛውም ግለሰብ ኮድ ሁለት ተሽከርካሪ ወይም ለመኖሪያ ወይም ለቅይጥ እና ለድርጅቶች አገልግሎት የሚጠቀምበት ወይም ያልተጠናቀቀ ቤት በሽያጭ ወይም በማንኛውም መንገድ የስም ዝውውር ከማከናወኑ በፊት የታክስ ዕዳ ነፃ ክሊራንስ እንዲያቀርብ እንዲጠየቅ የአዲስ አበባ ከተማ ገቢዎች ቢሮ ለሚመለከታቸው ተቋማት ደብዳቤ በመጻፍ ያሳወቀውን የአሰራር ስርዓት ሽሮታል ወይም ቀይሮታል። ውድና የተከበራቸው አድማጮች፣ ለዚህም እንደ ምክንያት የተነሳው አሰራሩ የታክስ ዕዳ የሌለባቸው ግብር ከፋዮችና የንግድ ስራ ላይ ላልተሰማሩ የከተማዋ ነዋሪዎች ላይ አላስፈላጊ እንግልት በመፍጠር የመልካም አስተዳደር ችግር መፍጠሩና ትልቅ የአሰራር ግድፈት እንደታየበት በመግለጽ ችግሩን በቴክኖሎጂ በመታገዝ ለመቅረፍ የስም ዝውውር ከሚያከናውኑ ተቋማት ጋር በጋራ ኃላፊነት ለመስራትና በቴክኖሎጂ በመተሳሰር የታክስ ዕዳ ያለባቸውን ግለሰቦች በስም ዝርዝር በመላክ እየተጣራ የስም ዝውውሩን እንዲፈጸም የሚያስችል አዲስ የአሰራር ስርዓት ለመዘርጋትና እውን ለማድረግ እየሰራ ነው ሲል የአዲስ አበባ ከተማ ገቢዎች ቢሮ ገልጿል። በመሆኑም ቢሮው ተሽከርካሪ ወይም ቤት የሚሸጡ ግለሰቦች ከታክስ ዕዳ ነፃ መሆናቸው የመሬት ልማትና አስተዳደር ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ እንዲሁም የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በቴክኖሎጂ በመታገዝ አጣርተው የስም ዝውውር መፈጸም እስከሚጀምሩ ድረስ ቀደም ሲል የአዲስ አበባ ገቢዎች ቢሮ ከታክስ ባለዕዳዎች የመንግስት ታክስ በአግባቡ ለመሰብሰብ በማለት ከስም ዝውውር በፊት የታክስ ዳክሊራንስ ማስረጃ ማቅረብ የሚያስገድደውን አሰራር ለማሳወቅ የተጻፉ ደብዳቤዎች የተሻሩ ወይም ተፈጻሚነት የቀረ ስለሆነ የስም ዝውውሩ ከሚያከናውኑ ተቋማቶች በነባሩ የስም ዝውውር አሰራራቸው አገልግሎት እንዲሰጡ አሳውቋል።